ሩኬ እንግዲህ ሳሳዝን ብሎ መጥቷል። ምናሳዝነውስ እኛ በእናንተ ነገር ስቃይ ውስጥ የገባነው እኛ ምናለቅሰው እኛ እንተም እኛን የምናሳዝነው እንጂ። ብሩክዬ በጣም እንጃ በጣም ከልብ ነው ስሜትን ስገልጽ ነበረ። ስሜቱን እንረዳዋለን። ብዙ ያው ብዙ ነገር ተፈጥሯል በሁለታችሁ መሀል። ሰማይ ሚኒትር ታክ ተስተካክላችሁ እንደምትመጡ ተስፋ እናደርጋለን ቤተሰብ እኛንም አታሰቃዩ በዚህ አጋጣሚ የምነግራችሁ ነገር እኛም የተሰቃየልም እናንተ ማን ዛሬ ደግሞ የምንፈጠር ነው ዛሬ ደግሞ ምን ሊመጣ ነው እያለን እያሰብን ያለ ነው እንግዲህ ዛሬ ሀይል ለሀይሚ በሙዚቃ መልክ አርጎ ቡራ ለሀይሚ ገልጾላታል ሳሳዝን እያለ ልብ በሚነካ ሙዚቃ እንግዲህ ዛሬ ቡራ መጥቶልናል አይተነዋል እንግዲህ እኔ አሳዝነኸኛል። መቼም ለራሴም ማዝኛለሁ፣ ለኦዶሶች ማዝኛለሁ፣ ለሀይሚዬ ማዝኛለሁ። እና እንግዲህ የሀይሚ ልብ እንዲራራልህ ጸልያለሁ። ነ ተርቃችሁ እንድትመጡ ነው ሁላችንን ፍላጎታችን። በጣም ነው የምንወዳችሁ፣ እናንተን በጣም ነው የምናከብራችሁ። ይሄን በእንትምስ በማስገባት ይህን በኦዲሶቻችን ስም በማስገባት ታርቃችሁ ብትመጡ ምን ያህል ደስ እንደሚለን ነው የምናገረው። እና ሳሳዝን ያለን እንግዲህ ቡራዬ ዛሬ ብሎ ፋብሎ መጥቶናል። አሳዝናኛል። ማርያምን ከልቡ ነው የምታየው። እንዴት እንዴት እንደሚሆን ወይኔ ጉዴ ፈላ። ማፍቀር ከባድ ነው። እየተሳቡ ፍቅር ነው እንግዲህ ቡራ ፍቅር አለበት። ካይሚ ይወዳታል፣ ያፈቅራታል። ያው አይ ምን ግዴ ያው አልረዳም ብላለች። እንግዲህ በአሁኑ ግን በደንብ ተረድታ እንደምትመጣ ተስፋ አድርጋለሁ። እግዚአብሔር ነው ብላችሁ፣ አይ ይበቃል። በቃ ለይ ካሁን በኋላ ይበቃችኋል። እንደዚህ ይሁን በቃ በቃ። እንዴ እሷም ትረዳ። አንተ እኮ በቃ እሺ ብለሃል እኮ መታረው፣ ሁሉን ነገር እሺ ብለ ነበር። ግን ምንድነው አሁን ሃይ ሚኒስት ትንሽ ያስቸገረች፣ ሃይ ሚኒም ትስተካከላለች ብዬ አውቃለሁ። ውሸቱን መሆኑን ስታቅ፣ ውሸቱን መሆኑን ስትረዳ፣ ሁሉን ነገር ስታቅ መተካን ደጋ ይቅርታ ልትልት ትችላለች። ያለ አግባብ ያለ ስምክ ስም ሰጥቻለሁ ወንጅ ይያለሁ ብላ ይቅርታ ትችላለች። ለምን ያላደረኩ ነገር ስለሆነ ማለት ነው። ያላደረኩ ነገር ላይ መፍረድ በጣም ከባር ነው። እነቴን ነው የምናገረው። እና ትላን ተናደ ነበር የሰው ልጅ እጅ ላይ ይሁን ነገር ቢሆን ችግር ነበረ። በጣም ነው ያዘንኩት። ያው ሙዚቃውን በጣም አለው። ይሄን ሙዚቃ እንግዲህ ዋካችሁን እንግዲህ አይሚመችም ሳትዋቀሩም ልቧ ከራራ ከራራ። እንግዲህ እንጃ በዚህ ሙዚቃ ልቧ ልቧ ከራራማ በጣም በጣም በቃ ከባድ ነው ማለት ነው። ለምን መሰላችሁ? ብሩኬ በጣም በጣም በጣም ኦቨር ከውስጡ ሁኖ ነው ሙዚቃውን ሲገልጽ የነበረው። ስለዚህ ይሄን አይታ እንግዲህ ትንሽ ልቧ ይራራል ብዬ አስባለሁ። ቤተሰቦችዬ እውነቴን ነው የምለው በጣም አዝኛለሁ። በቃ በጣም ያሳዝናል የነሱ ነገር በእንደዚህ መልኩ ማየታችን ያሳዝናል። እውነቴን ነው የምናገረው። እኔ እንጃ እኔ ቃላት የለኝም። ብቻ ታርቃችሁ በሰላም እንድትመጡ ነው የምፈልገው። እና ደግሞ አንዳንድ ኮሜንታተሮች አላችሁ፣ አንዳንድ ልጆች ዝም ብላችሁ ያላግባብ ብሩኬን መስደብ እኔን መስደብ እኔን ፎቶ የመዘግዘብ ደግሞ እኔ ምን አርኳችሁ? ደግሞ እኔ ምን ፈጠርኩኝ? አይ ቲክቶክ ወጭኮ በጣም ፎቶዬን ዘግዝጋችሁ ምን እንደ ምን ምን እንኳንም ሌላ ነገር አልዘገዘጋችሁ እንጂ እኔ ብቻ ነኝ ፎቶ ቪዲዮ ላይ ያለሁት። እና ፎቶዬን እየዘገዘጋችሁ የተሳደባችሁ ነው ያላችሁ። ብዙ ብዙ ልጅ ያየው ነው። አንድ ለሶስት ቪዲዮ እንት ተልኮልኛል። እግዚአብሔርን ነው ምላችሁ። ለምን እንደዘገዘኩ አላቅም። የብሩኬን እናት እንዳዘገዘቁ ስላልኩኝ እና እናት የሚወድ ሰው ደግሞ እናት አይዘገዝቅም። ስለዚህ የብሩኬን እናት ከምትዘገዘቀኝ ብዘገዝቅ ይሻላል። እኔን ዘግዝቁን፣ ችግር የለም። የተናገርኩት ነው እና ፎቶ ስለተዘቀዘቀ ትግስት እንግዲህ አግኝታቸው አልዘቀዘቃቸውም። ስለዚህ አይ ዶንት ኬር ነው ምለው። አሁንም ቢሆን ከነቦኬ ጎን ነኝ፣ ከናይኝ ጎን ነኝ። እንዲታረቁ ነው የምፈልገው። ምቀኝነት ቅናት የለብኝም። ለምን ስለምወዳቸው፣ የነሱን ጥሩ ነገር ማየት ነው የምፈልገው። ስለዚህ ምንም ነገር አይመስለኝም፣ ዘቀዘቅም ማለት ነው። እና እባካችሁ ልብ ግዙ፣ አንዳንድ ኮሜንታተር ልብ ግዙ፣ ዩቱብ መንደር ያለም ቲክቶክ መንደር ያላችሁ ናቸው ብታስቸግሩ እንዳንዳላችሁ አስቸጋሪ ልጆች አውቃቸዋለሁ። አንዳንዶቹ ስለማውቃቸው አይ ዶን ኬር ምንም አመስለኝም። ስለዚህ ምንም ችግር የለውም። እንዘግዝቆን እኛ ምናውራለን። እናንተ ትዘገዝቃላችሁ፣ እኛ ምናውራለን። እኛም ከነ ሀይሚ ከነ ብሩፊ ጉን እንቆማለን። ችግር የለውም። ለማንኛውም ቤተሰብ ወዳቸዋለሁ። ይህ ቪዲዮ ከተመቻቸው ላይክ፣ ሼር፣ ሰብስክራይብ ባርኩ። ባይ ባይ። በኪና ውስጥ ኔ የሰራውላችሁ ቪዲዮ